አሽ ሪዲ ኤቭሪ ቦዲ እንዴናችሁ ኢትዮጵያ ውስጥ ለምንድነው ግን ስፖርት ያላደገው ለምንድነው አሪፍ ቦክሰኛ የሌለው አለም አቀፍ እውቅና የሌለው ለምንድነው አሪፍ ሚክስር ማርሻል አርቲስት የሌለው ለምንድነው ከሩጫ ውጪ ሌላው እግር ኳስም ደካማ የሆነው ለምን ይመስላችኋል አበሻ እኛ ብዙ ህልም አለን ለምሳሌ የሰውየ ህልም አለ ህልማ አለ አይደል እንዴ ብራስ አለ ብር ስንት አለ ያው ብር መቀለሱ አይነገር አይነገርማ እንዴ እንዴ ማሽ ነው እሺ ታዳኛ አለም አቀፍ ፌመስ አሁንኛ ለምሳሌ ምን አለም አቀፍ ፌመስ እሱም ፌመስ ግን እድሉን አግኝተን ማሽ ነው፣ ሪንግ ውስጥ የአለም አቀፍ ሪንግ ውስጥ ምን ገባው፣ አለም አቀፍ ሪንግ ውስጥ ገብተን ብር ብር ብር አለው። አሁን ለምሳሌ አንድ ሰው ቦክስ ሲወዳደር ማለት ነው። ወላሂ የኢትዮጵያ ኮሊደር ልማት ሙሉ በአንዴ ነው የሚዘጉት ሀምሳ ሚሊዮን ዶላር ሀምሳ ሚሊዮን ዶላር ኢትዮጵያ ሙሉ ኮሊደር አይሰራም ይሰራል አይደል በአንድ ቦክስ ውድድር ወይም በአንድ ሚክስር ማርሻል አርት ውድድር የወሉ ብር ያገኛሉ እኔ አሁን ለወጣቱ ትልቅ መልእክት ያለኝ ምንድን ነው ምንድን ነው መሰላችሁ አንድ ቦክሲንግ በደንብ ስሩ ሁለት ቦክሲንግ በደንብ ስሩ ሶስተኛው በጣም ወሳኙ ደግሞ ሚክስር ማርሻል አርት በደንብ ስሩ እግር ኳስ የምትጫወቱ ደግሞ በደንብ በወኔ ስሩ ገንዘብ ያላቸው ስራዎች ናቸው። ምን ግራቸው ሩጫ ያው ገንዘብ አለው፣ ግን አሁን እየሻፈዱ ነው፣ እንዴት እንደሆነ አናውቅም። እነዚህ ሶስቱ ነገር የሰራ ህይወቱ ይቀየራል። ወጣቶች ምክሬን ስሙ። እነዚህ ሶስቱ፣ አራቱ፣ አምስቱ ነገር በደም በስና ስራ ህልሜ ብሎ የሰራ ሰው ወደፊት እድል ይኖራል። እኛም አሁን ጥረት እያደረግን ነው፣ ሚክስር ማሻላርት ውስጥ ለመግባት ለመለባለም፣ አላህ ካለ እንገባለን። ኢትዮጵያ ውስጥ ዝም ብሎ ብዙ ሰገጤ ይበዛል። አሁን ለምሳሌ አይበዛ፣ ብዙ ሰገጤ የለም ኢትዮጵያ ውስጥ። ምንም ጥቅም የለውም። የውላችሁ እንደባደብ እንሸከም ቻሌንጅ እናርግ ምናምን ብሎ የሚሰሩ ቪዲዮዎችን አያለሁ አብዛኛው ጊዜ ቲክቶክ ላይ። ማለት ልንገራችሁ፣ ኮምፕሊትሊ ምንም ጥቅም የላቸውም፣ ገንዘብ የላቸውም ማለት ነው። ትረሳለህ። ስለዚህ ቦክሲንግ በደንብ ስሩ። ኪክ ቦክሲንግ፣ ታይ ቦክሲንግ፣ በይበልጥ ደግሞ ሚክስር ማርሻል አርት ስሩ። አሁን ለምሳሌ ቴኳንዶ ውስጥ ያላችሁ ሰዎች፣ ውሹ ውስጥ ያላችሁ ሰዎች ህጻናቶችም ከሆኑ ምንም ቴኳንዶ አሁን ሚክስር ማርሻል በደንብ ስሩ። ቴኳንዶ ብታስተምር አስተምረህ ወይ የሆነ ገንዘብ ብታገኝ ነው እንጂ ገንዘብ ማለት ህይወት ማይቀይር ገንዘብ የቱ ይቀይራል ቴኳንዶ ውስጥ ያገኘው ገንዘብ አንተ እንጂ ቢዝነስ አያዋጣም ለቢዝነስ ለብር አይሆንም ማለት። ስለዚህ ስለዚህ ምንድነው የሚጠቅማችሁ ነገር ስሩ። ቦክሲንግ በደንብ ስሩ። ቪዲዮዎች እያያችሁ ዩቲዩብ ቪዲዮ እያያችሁ ውጪ እድል ካላችሁ ውጪ ሄዳችሁ እየሰራችሁ። ድፍረት ነው አለመፍራት ነው። ከዛ ውጪ ያለ ነገር በጠቅላላ አይጠቅማችሁም። ስለዚህ ህይወት ቢቀይር ነገር ነው የሚያስፈልገው ማለት ነው። ገባ ብራዘል ገብቶሻል አይደል? ምን ይታይሻል? ከኋላ ኮሊደር ልማት ነው፣ ይወለ የጋርመንት ኮሊደር እኛ ሰፈር እኛ ሰፈር እና ምን እያልክ ነው አንተ ስለ ስለሆነ ስለዚህ፣ ለወጣቶች ምክሬ ምንድነው? ቦክሲንግ ስሩ፣ ታይ ቦክሲንግ ስሩ ሚክስር ማርሻል አርት ስሩ። ህይወት ሚቀይር አለም ላይ አሁን እነዚህ ናቸው ተቀባይነት ያላቸው ቴኳንዶ፣ ውሹ ከሰራ አስተማሪ የምትሆነው። ከዛ ውጭ ህይወት አይቀየርም። ለማኝ ነው የምትሆነው። ነገር ያለው ነገርኩህ። ለማኝ ህይወት ነው የምትኖረው። ደሞዝ አላመጣህም። መች ነው የምታመጣው? እኔ አሁን ለምሳሌ ቴኳንዶ አስራ ምናምን አመት አስተምራል እሱ፣ ወደ ስምንት አመት ምናምን አስተምሯ? ስለዚህ ምንም ህይወት የሚቀይር ነገር የለውም። ህይወት የሚቀይር ነገር ምንድን ነው ያለው ሚክስር ማርሻል አርት ገብታ ዩኤፍሲ ኬጅ ውስጥ ገብታ ከተለባለ፣ ዋን ሻምፒዮን ኬጅ ውስጥ ገብታ ተከተለባለም፣ ቦክሲንግ ሪንግ ውስጥ ገብታ ከተለባለ ብቻ ነው ህይወት የሚቀየረው። ማለት ሚሊዮን ዶላሮች የሚሰበሰቡት እነዚህ ስፖርቶች ውስጥ ናቸው። ማርሻል አርት ውስጥ ያላችሁ ይህን ስሩ። ኳስም አለው፣ ኳስ ደግሞ በደንብ ስሩ። ምንም ሳታውቁ አወቀን አወቀን አትበሉ። ያስ አ ህይወት የሚቀይረው እንደዚህ አይነት ነገሮች ናቸው። በቀጣይ ሌላ ቪዲዮዎች